ታ ኑሮ ጥያቄ ምልክት ሆነዋል። እሱ ደግሞ ጥያቄ ምልክት ፕሮፋይል አድርጎ ይገባል። እንደ ይሄ ደግሞ

ያላችሁ የለም እንጂ እንጠራው ነበር። ስስ እኮ በጣም ደስ ትላላችሁ፣ ድምጻችሁ ደስ ይላል።

መቼ ነው ኤብሮ እና ፍኪን እናስታረቃቸው? ግን መች ተጣሉ? ማን ተጣሉ? አልተጣሉ ሲጀምር አንፈልግ። ማን ተጣሉ? የጅዲ ተጣሉ ነው እንዴ? በጣም ተጣልተዋል። መሸፋፈን፣ እናንተ ዲራማ አላለቀ

ጥያቄ ምልክት፣ በማንነቱ የማይኮራ ጥያቄ ምልክት አድርጎ ፕሮፍ ላይ ስለ ኢብሩ ስለ እንትና የሚያወራው ልልሽ ማለሽ ውረድ፣ እኛ ነገረው ይወጣል ያለ ቀጥሎ ያጀማ

ማሻላ፣ ማሻላ በለው። እኔ እኮ ይህን ሰውዬ እናውራና እናስወጣ ብያችኋለሁ፣ አልሰማ ብላችሁ ነው እናንተ። ኋላስ ሄዱበት

ባ ቤቷ ዘበኛ ነበር፣ ካሜራማን ነው እንበል ነበር። እዚህ ጋ ቪዲዮ ላብራ ይመቻችኋል። ከይሱ ይበጣሉ ቁንጅል ናቸው። እአወ ከእሱ ጋር አይወዳደርም፣ ግን እንደሰው በጣም ቆንጆ ናቸው። ግን ናቸው እኩበቃ ነው እ እንደሰው ቆንጆ ናቸው ግን ከእሱ

የሚያወጠኝ ነቀ ለይላልምን ማድረግ ይሻላል ይልማገስይል